በጣም ከባድ ሁኔታ ውስጥ ነበርኩኝና እዚህ ቻርች መቶ ከጓደኞቻችን ጋር ዝም ብለን ቤት ስለደበረን ወክ እናደርግ ብለን ግቢ ካለች በወተል ነበርና እያለፈን ይሄ ቻርች ገባ። ከዛ ሲገባ አብያ ከተገለ ነበር የሆነ ልጅ እና ታንሽ። ከዛ ፊት ከአራት ወር በፊት የሆነ ስራ ሰራ ነበርና ተዘግቶ ከወንድሜ ጋር የሆነ ነገር ተመካከል ነበር። ይሄን ነገር አደርግልሻለሁ ይላል እንጂ አደርገውልኝ ጠቅ

አስራ አምስት ብር ምናምን አልቆየውም። እኔ አላቀው ምንም ነገር፣ ሄድኩ የሆነ ስራ ለመስራት ከጓደኛዬ ጋር አወራን እና ሄዳ እኔ ለመጀመሪያ ሰብኩ ሌላ ስራ ነው። እኔ ማላቀው ሰው ይህ ስልክ ደውሎ ጠር ሄድኩ። እንደዚህ እንደዚህ እንደዚህ እንደዚህ አሉ ብሎ ነገረኝ። ስራውን እኔ የምፈልገው አይነት ስራ ነበረና ገቡ ተቀጠርኩኝ። ከዛ ለራሴ ብቻ ሳይሆን ተቀጥሬ አንድ ወር ሳይሞ ላይ ጓደኞቼ ማስገባቸው ነው። ከዛ ምስክርነት እመጣለሁ ብያልኩኝ አምሽቼ ነው የምንመጣው ከስራና ስመጣ፣ ስመጣ ፕሮግራሙ ይ ለምናምን በዛ እንትን የቆየሁት። ከዛ ፊትም የሆነ አገልጋይ አገልግሎ አገልግሎ ነበር። ማለት ቀጥታ በቃ ሆነልኝ፣ በህይወት ተገለገሉ። አሁን አንተ ስታገለግለ የምር የገለመው የገረመኝ ነገር ውጭ ሀገር ስትል ደነገዝኩኝ። እኔ አላውቅም። ሰሞኑ ብቻ ከእግዚአብሔርም ይሁን ይሁን የሚያጠራጥር ነገር ነው የሚሆነው ማለት ነው። ያሰብሽ ነበር አስራ አምስት አይ አስራ ቀን አልሞላም። በቃ ምቾ በቃ መፍጠን አለብሽ፣ ምናምን እንዲህ እንዲህ አድርጊ፣ ይሄን አድርጊ፣ ይሄን እኔ ሸፍንልሻለሁ፣ ይሄን እንዲህ አድርጊ በቃ ፈጣና ታቃለ ከዛ ታዚ እዚህ ጋር ሞይ ሶስት ቀን ምናምን የምር ተኝቻል። አላውቅም ደነገጥኩኝ። ይሄ እውነት ነው እንዴ? ያው እግዚአብሔር ከዚህ ፊትም ይነግረኛል። አክረኛል ሙጫ ጋር ለሚሄድ ግን እንደዚህ